ዛሬ ደግሞ በጣም ደስ የሚልና ና ጣፋጭ የሆነ የባዜላ አሰራር ነው እየላችሁ የመጣውትኝ እንደምትወዱት ተስፋ አድርጋለሁኝ ሁሌም እንደምላችሁ የአረብ ምግብ ለመስራት በጣም የምትፈሩ ልጆች አትፍሩ እያልኩ ነው በተደጋጋሚ የምነግራችሁ። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቃናር ሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን እኔ ያለው በቸርነቱ። ዛሬ ደግሞ ቆንጆ ባዜላ አሰራር ላችሁ ይዤላችሁ የመጣሁት እንደምታዩት ሽንኩርቴን በደንብ ጥብስ አድርጌ ከጨረስኩ በኋላ ስጋ ጨምሬ ያለሁኝ ስጋው ላይ ደግሞ ቀረፋ እና ወራ ጋር የሚባላል በአማርኛ ስሙን አላቀውም። በአረብ ይሄ ወረቀት ቅጠል ቅጠሉ ማለት ነው። እሱን ጨምሬበታለሁ። ጣዕሙ በጣም አሪፍ ነው የሚሆነው፣ ሽታውን በጣም አሪፍ ነው የሚሆነው ለዛኔ የጨመርኩበት ማለት ነው። እንደምትወዱት ተስፋ አደርጋለሁ። በብዛት በብዛት በጣም የምትፈሩ የአረብ ምግብ ይከብዳል ብላችሁ የምታስቡ ለእናንተ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። ብቻ ቪዲዮን እስከ መጨረሻ ማየት እንዳትረሱ አጠር ያለች ቪዲዮናት ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ፣ ተከታተሉኝ ማለት ነው። እንደምታዩት እንግዲህ ስጋውን በደንብ አርጌ ከሽንኩርቱና ከነጭ ሽንኩርቱ ጋር በደንብ አርጌ ጥብስ እያረኩትኝ ነው። ቅመም ጨምሬ አለሁኝ። ይሄም ቅጠል የሚመስለው የምታዩትና ቀረፋ ጨምሬ አለሁ። ደረቅ ቀረፋ ማለት ነው። በደንብ አርጌ ስጋውን እንግዲህ ተጠበስኩት ታቁላለሁትኝ፣ በኋላ ምንድነው በብሮስቶ ነው የማበስለው ስጋው ትንሽ ከባድ ስለሆነ የነሱ ስጋ እዚህ ጋር ደግሞ እንደምታዩኝ ሩዝ እየሰራውኝ ነው። ሩዝ በሸርዬ ምክንያቱም ይሄ ምግብ በሩዝ ነው የሚበላው። በብዛት አረቦቹ ምግብ ሲሰሩ ሩዝ ከጎኑ በጣም አስፈላጊ ነው። ያለ ሩዝ ብዙ ጊዜ ምግብ አይሰራም ማለት ነው። ይሄ ፕሮስቶ የምታዩት ደግሞ እዚህ ላይ በአስራ አምስት ደቂቃ በአስር ደቂቃ ምግብ የሚያበስል ነው። ይሄ ድስት እንደምታዩት የምታውቁት አውቁታላችሁ። አሁን ያቁላለውትን ስጋ ማለት ነው እዚህ ብሮስቶ ላይ ጨምረውና እንትን እለዋለሁ ለአስር ደቂቃ አበስለዋለሁ ማለት ነው። እዚህ ጋር ደግሞ ካሮት ከትፍ ያለው ማለት ነው። ካሮት አስፈላጊ ነው። በነገራችን ላይ ባዜላ ይህንን ቆርቆረውን ስትገዙ፣ ባዜላ ማለት በአማርኛ አተር ማለት ነው። እንደምታወት ማለት ነው። አተር ነው። ግን ይህን ነገር ስትገዙ በብዛት ለብቻ ጀዘር ምናምን ካሮት ከምትቸገሩ፣ ካሮት ያለውን መግዛት ትችላላችሁ። ካሮት ያለው አለ ግን የኔ ሰትዮ ካሮት ያለውን አትወድም ፍሬሽ ካሮት መጨመር ስለምትወድ ነው የሌለውን የገዛ ነው ማለት ነው እናንተ ደግሞ ካሮት ያለውን መግዛት ትችላላችሁ እኛ ቤት ግን ፍሬሽ ይወዳሉ ካሮት ለዛ ነው ማለት ነው እና እንደምታወት እንግዲህ እዚህ ጋር አተር አለኝ በአረበኛ ባዜላ ነው የሚሉት ማለት ነው አጥቤ አስተካክዬ አስቀምጨዋለሁ ማለት ነው እንደምታወት እና በጣም የምትፈሩስ ልጆች አትፍሩ የአረብ ምግብ ይህን ያል ከባድ አይደለም። ሩዜን እንግዲህ እንደምታወት እዚህ ጋር ሰርች ጨርሻለሁ፣ አልቋል ማለት ነው እንደምታወት። ትንሽ ነው የሚቀረው የበሰለ ነው። ሩዝ ስሰሩ እንደዚህ መሀሉን ከፈት አርጋችሁን በማየት እንዳይወካባችሁ፣ ከበሰለ ታማስሉታላችሁ ውሃውን ከጨረሰ ካልጨረሰ ደግሞ መልሳችሁ ትከሩታላችሁ ማለት ነው። ምክንያቱም አስር የታማሰላችሁ ሩዝ ይቦካል። አሁን ትንሽ ይቀረዋል ትንሽ ማለት ነው እንደምታወት እንግዲህ ቅድም ሳቁላላ የነበረውን ሽንኩርት ዘይት ነጭ ሽንኩርት ስጋውን ስጠብ ስቆይቼ መጨረሻ ላይ በዚኛው ድስት ቀይሬ አስር ደቂቃ አብስዬዋለሁ ማለት ነው ስጋውን አስር ደቂቃ አብስዬ እንትኑን ካሮቱን ከጨመርኩት በኋላ አስር ደቂቃ አብስዬ ከዛም በኋላ ሰባት ደቂቃ ደግሞ ይህን ባዜላውን ጨመርኩት ማለት ነው እንደምታዩት በጣም የሚያምር ምግብ ሆኖ ደርሶልኛል ማለት ነው እንደዚህ በቀላሉ መስራት ትችላላችሁ። አትጨነቁ። ቅመም ግን የፈለጋችሁትን ቅመም እናንተ የሚስማማችሁን፣ ሰዎቹ አሰሪዎቻችሁ የሚወዱትን ቅመም መጨመር ትችላላችሁ። ለዛ ነው ቅመም ያላሳየዋችሁ ማለት ነው። እንደምታዩት በጣም ነው የሚያምረው። ስጋውን ጎላ ጎላ ያለ ነው። በጣም ጣፋጭ ነው። በጣም ነው የሚያምረው። ተወደዳችሁት ሼር ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ ባይ። ታዲያ ላይክ ሼር እንዳይረሳ ማለት ነው። ቤተሰቦች አበረታቱኝ። ዋው ነው፣ ዋው ነው። በጣም ነው የሚጣፍጠው። በልታችሁ አጠግቡትም። በጣም የሚጣፍጥ ነው ማለት ነው። ሳልሳ አታብዙ። በነገራችን ላይ ሳልነግራችሁ ሳልሳ ትጨምራላችሁ ግድ ነው ማለት ነው። እና ሳልሳ አታብዙ። እኔ እንደምታዩኝ ሳልሳ አላበዛውም። ምክንያቱም ሳልሳ ሲበዛ በተለይ ጨጓራ ያለበት ሰው በጣም ከባድ ነው። ሳልሳ ምግብ ስሰሩ ሳልሳ አታብዙ። ሳልሳ ብዙ አንደኛ ጣሙ በጣም ይታወቃል። ሁለተኛ ነገር ደግሞ እንትን ይላል ይረብሻል። ስለሚረብሽ ሳልሳ ብዙ ማለት ነው። በተረፈ ሰላማችሁ ይብዛለኝ፣ በያላችሁበት አለም ዳርቻ በሌላ በአዳዲስ አዲስ ቢሮ እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ ባይ